ሰላም ደህና ሰንብታችኋል። ስሜ የደረጀ ጋሸው እባላለሁ በጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት የታሪክ መምህር ነኝ። ያው እንግዲህ አሁን ያለንበት ወር የሚያዝያ ወር ነው። በሚያዝያ ወር ደግሞ የተለያዩ በዓሎች በዓሎች አሉ። ከነዚህ ውስጥ አንዱ የአርበኞች በዓል ነው። በዚህ ላይ በጥቁር አንበሳ ሁለተኛ ትምህርት ቤት ከስያሜው ጋር ተያይዞ አንዳንድ ነገሮችን እንላለን ማለት ነው ጉድ ሞርኒንግ ክላስ ሲት ዳውን ፕሊዝ ዛሬ እንግዲህ የምንማረው ስለ ፓትሮይቲዝም ይሆናል ማለት ነው ወይም ስለ አርበኝነት ማለት ነው ስለዚህ ስለ ፓትሮይቲዝም ምን ታውቃላችሁ የሚለውን ነገር ፓትሮይቲዝም ምንድን ነው በኢትዮጵያ ውስጥ ከመቼ እስከ መቼ ተካሄደ፣ ብላክ ላይን ማለት ምን ማለት ነው የሚለውን ነገር እንማራለን ማለት ነው። ፓትሮይት ዋትስ ፓትሮይት፣ ዋትስ ሃቭ ዩ ሆርድ ዘ ወርድ ፓትሮቲዝም? ፓትሪዝም አርበኝነት ምንድን ነው? ሰላም ሰላም እንደምናችሁ። ስሜ ገሊላ መኳንት ይባላል። ዛሬ እኔ በምማርበት የጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት ውስጥ ሲሆን የተገኘ ነው። ተማሪዎች ስለ አርበኞች ቀን ምን ያህል ያውቃሉ ስንል የተወሰኑ ጥያቄዎችን አዘጋጅተን መጥተናል። ጥያቄዎቹን በየቤታችሁ ሆናችሁ በመመለስ አብራችሁኝ እንድትሆኑ ጋብዛለሁ። ወደ ተማሪዎች ስሜ ሊዲያ ገብረ ስላሴ ይባላል። ስሜ እንቋቋጽ እንጋሾ ነው። ይባላል ዳግም ፍቅሩ። ጅብሪል አብራር። ብሩክ ዳንኤል። ናሆም ሰብስቤ። ስሜ ያሴት እንዳሽ ይባላል። ሄለን ኬላ። የትምህርት ቤታችን ስም ማን ይባላል? ጥቁር አንበሳ። ጥቁር አንበሳ። ጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት። ጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት ጥቁር አንበሳ ጥቁር ሁለተኛ ደረጃ ትምህርት ቤት ለምን ጥቁር አንበሳ እንደተባለ ታውቂያለሽ? በአርበኞች ምክንያት ይመስለኛል። አንበሳ ጥቁር አንበሳ አለ። ዋ አታውቂም። በአድዋ ጊዜ በላይ ዘለቀ ከጥቁር አንበሳዎች ጋር አሁኑ ፋይት ምን ነገር ያንተን ግን ያው ጥቁር አንበሳ እንዳለ እናጣራለን። የጥቁሮች እንድን ለማስታወስ ይመስለኛል። አንበሳ ማለት የአሸናፊነት ምልክት ነው። ጥቁር የምንለው ደግሞ አፍሪካነታችን የሚያሳይ ስለሆነ አፍሪካ ውስጥ የነበረ አድዋ ጊዜ ያሸነፍ ነውን እንትን ለማሳየት ከጥቁር አንበሳ ክሊኒክ ፊት ለፊት ስላለ በፊት ጥቁር ድሎች ስለነሱ በዛ ምክ ምክንያት መታሰቢያ እንዲሆን ጥቁር አንበሳ ነው። በ1878 ዓ ም ጣሊያኖቹ ኢትዮጵያን ለመውረር መጥተው ነበር እና በአድዋ ተራራ ላይ ኢትዮጵያውያኖች ድል አድርገው ከመለሷቸው በኋላ ለሁለተኛ ጊዜ ጥቁሮች እንዴት ያሸንፉናል ብለው መጥተው ነበረ። ከዛ በኋላ ያው ጀግኖች አርበኞቻችን በቃ በወኔና በስሜት ተዋግተው ካሸነፉ በኋላ ጥቁር አንበሶች የሚል ድርጅት ተቋቁሞ ይሄ ትምህርት ቤት ጥቁር አንበሳ ትምህርት ቤትና የጥቁር አንበሳ ሆስፒታል ተመስለው ማለት ነው። ጥቁር አንበሳ እንግዲህ ብላክ ላየን የሚል የፓትሪዮት ሙቭመንት ነው። የፓትሮት ሙመንት የአርበኞች እንቅስቃሴ ነው። በኢትዮጵያ ውስጥ የአርበኝነት ዘመን የምንለው ከ1928 እስከ 33 የተካሄደ ትግል የአርበኙን ዘመን ተብሎ ይጠራል። ይህ የአርበኝነት ዘመን የተካሄደው ኢትዮጵያ ሀገራችን በወራሪ በጣሊያን ወራሪ የተወረረችበት ጊዜ ስለነበረ ጊዜ ስለነበረ ስለዚህ የተለያዩ ፓትሮይቶች አገራቸውን ከወራሪዎች ለመከላከል ጦርነቶች ያካሂዷል በተለያየ ቦታ የራሳቸውን ድርጅት አቋቁመው የብላክ ላዮን ወይም የጥቁር አንበሳ የሚል ድርጅት አቋቁመው ታግለዋል ማለት ነው። ስለዚህ ትምህርት ቤታችን ስያሜውን የሚያገኘው ከዚህ ከብላክ ላዮን ነው። የአርበኞች ቀን መቼ ይውላል? ምን ሀያ ሶስት እርግጠኛ ናችሁ? የአርበኞች ቀን

የካቲት ሀያ ሰባት እርግጠኛ ነው? ሚያዚያ ሀያ ሰባት በኢትዮጵያ ውስጥ የፓትሪዮቲዝም ወይም የአርበኞች ቀን በማለት የሚከበር በዓል ነው። ሚያዚያ ሀያ ሶስት ምንድነው? የላብ አደሮች ቀን። ለምሳሌ ከምታውቋቸው አርበኞች ከምታውቋቸው አርበኞች እስኪ አንድ ሁለት እስኪ የሚጠቅስልኝ ማለት ነው ባልቻ አባ ነፍሶ ባልቻ አባ ነፍሶ ነብሶ። እሺ፣ ዋት ራስ አሉላ፣ እሺ፣ አብርሃም ደቦጭ፣ እሺ፣ ሌላስ? እሺ ፓትሪዮቲዝም ላይ የነበሩት በላይ ዘለቀ፣ በላይ ዘለቀ፣ ገረሱ ዱኪ፣ አብዲሳ አጋ፣ ዘርዓይ ደረስ፣ አበበ አረጋይ ራስ አበበ አረጋይ፣ ሸዋረገድ ገድሌ። እነዚህ በአምስቱ ዓመት የአርበኝነት ዘመን ትግል ውስጥ ከፍተኛ የሆነ ትግል አካሂደዋል። ሀገራቸው ማለት መስዋዕትነትን ከፍለዋል ማለት ነው። ስለምታደንቀው አርበኛ ባልቻ አባ ነፍሶ ማለት አድዋ ላይ የራሱ የሆነ ትልቅ ሚና እንዳስቀመጠ አውቃለሁ። በትንሹ እንትን አይደለ ማለት አርበኛ ነው። እናም ኢትዮጵያ ከእንትን ጋር በአድዋ ጦርነት ላይ ትልቅ አስተዋጽኦ ያደረገ ሰው ነው። በአርበኞች ቀን ጊዜ ተዋጉ ወይም ደግሞ ለአርበኝነት ብዙ ነገር ያደረጉ ሰዎች ናቸው። በዛ መል በቲቪ ወይም በሬዲዮ በጋዜጣ በመጽሔት ምናምን የሚወጡ ናቸው። ከነዚ አንደኛው እነሱ ናቸው። አባላቸው ሴቴድ እንደምታውቂው የጎንደር ሀገር መሪ ነበረ እና ተባብረው ምናምን አስወረዱት። እችንም ቅ ጣይቱ በጣም የዛኔ ጦርነት ላይ ትልቅ ጀብድ የሰራች ሰውች እና ሰዎችን በማነሳሳት ምናምን ትልቅ ታሪክ ያሳየች ጣይቱ ማለት በጣም ነው የምንወዳት፣ የምናከብራት አብዛኛውን የእኛ ጄኔሬሽኖች እንደ ዘነን ነገር አናይም ግን፣ እኔ በግሌ ደስ የሚለኝ ሲጠራም ደስ የሚለኝ ባልቻ አባ ነፍሶ ነው። በአፄ ሚኒልክ ዘመን ነበረ። እኛ የምንታወቅበት ያው አድዋን ያሸነፍ ነው። በሱ ዘመን ነበረ ተጨማሪ ደግሞ ያው በጣም በዛ ጊዜ የነበረው ኢትዮጵያ የነበረችበት ደረጃ ምርጥ የነበረ የሚባልበት ማለት በአፍሪካ ውስጥ በቃ የምትታወቅ ሀገር የነበረችበት ሴ ስለነበረ በሱ ነው። በእቴጌ ጣይቱ በኩል በአድዋ ጦርነት ላይ ውሃውን እነሱ እንዳይጠጡ ያቋረጠችበት መንገድና አስተሳሰቧና በዛን ጊዜ የሴቶች ድርሻ ትንሽ ብሮ አሪፍ እንትን አስተዋጽኦ ስላደረገች ደስ ትለኛለች። አብዲሳ አጋ ማለት በሮማ አደባባይ ላይ የኢትዮጵያን ባንዲራ ከፍ ያደረገ አርበኛ ነው። Thank you. የሆነ ዘፈን አሰማችኋለሁ። ዘፋኙን? ትገምቱልኛላችሁ የተቆጠረበት ምን ይሆን ምክንያቱን እንወግ ምን

አማአጨጭሙለትአለማ ሸቴጣሸበጣም አሪፍ እንግዲህ፣ የጠይቅናቸው ጥያቄዎች እንዳያቸዋቸው ነበሩ። እስኪ ጥያቄዎቹን እናብራራቸው። የመጀመሪያው ጥያቄያችን የትምህርት ቤታችን ስም ማን ይባላል ነበር። ጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት ነው የትምህርት ቤታችን ስም። በመቀጠል የጠየቅናቸው ጥያቄ ደግሞ ጥቁር አንበሳ ለምን ተባለ? ጥቁር አንበሳ ለምን ተባለ ወደሚለው ጥያቄ ስንሄድ ጣሊያኖች እኛን ለመዋጋት ተመልሰው በመጡበት ሰዓት የኢትዮጵያውያን አርበኞች ጥቁር አንበሳ የሚል የአንድነት ማህበር መስርተው በዛ ማህበር መሰረት ነበር እና የሚዋጉት ትምህርት ቤቱንም ደግሞ ያው እንደ ኢትዮጵያዊነታችን ለነሱ ማስታወሻ ይሆን ዘንድ ጥቁር አንበሳ ብለ ነዋል። ወደ ሶስተኛው ጥያቄያችን ስንሄድ ደግሞ የአርበኞች ቀን መቼ ይውላል ነው? የአርበኞች ቀን የፊታችን ሰኞ ሚያዚያ ሀያ ሰባት ነው የሚውለው። ወደ አራተኛው ጥያቄያችን ስንሄድ ደግሞ የምትወዱት ወይም የምታደንቁት አርበኛ ማን ነው ስንል ነበር የጠየቅናቸው። ያው እንግዲህ ተማሪዎች የየራሳቸውን ሀሳብ አንጸባርቀውልናል። እናንተም ደግሞ ራሳችሁን የምትወዱት ስና የምታደንቁት አርበኛ ማን እንደሆነ ራሳችሁን ፈትሹ። ወደ መጨረሻው ስን ጥያቄ ስንሄድ ደግሞ ለተማሪዎቻችን ዘፈን ነበር ያሰማነው ናቸው። ይህም ዘፈን ደግሞ የአለማየሁ እሸቴ ጥቁር ግስላ ብሎ የዘፈነውን ዘፈን ሲሆን፣ ያው እንግዲህ የመለሱም አሉ፣ ሳያውቁ ደግሞ የሌላ ዘፋኝ ስም የጠሩም አሉ። ለእነሱም አስተምረናል፣ ከመለሱት ጋርም ጥሩ ቆይታ አድርገናል። እንግዲህ ጥያቄዎቻችን መልሶችን ይመስላሉ። እናንተስ ምን ያህል መለሳችሁ? በቤታችሁ ራሳችሁን ፈትሹ። እናመሰግናለን።